መቼም እኮ ነግሬሻለሁ ያለ ያደጅ እንደማይሆንሽ ታስታውሻለሽ። ግን እዛ ነበር እና የተሰበረው ልብሽ። ላቃ ነው እንዴ? እንዴ ዘውተው አንተ አታሽኮርምኝ። እንደዛ ከባሌ ጋር ልጣላው ነበር። አሁን እኮ አብረን ብንሆን ደስ ይለኛል። አንተ እየቀለድሽ ነው ያሉት። ይበሉ፣ ፍቅሩ ከረታኝ

ቢወራ ቢነገር በድፍን ከተማ እኔስ ማንንም አልሰማ ሰላም ጤና ይስጥልኝ በመላው አለም የምትገኙ ውድ የማዕዶት ጉራጌዋ የዩቱብ ቻናል ተከታታዮች እንዴት ናችሁ ደህና ናችሁ አይን ያለው እግዚአብሔር ይመስገን በጣም ደህና ነኝ እንግዲህ ዛሬ ፍንድሽ ድሽ ብዬ ነው የመጣሁት ማልቀስ ማላዘን ምናምን ያለ ማስወግጄ ነው የመጣሁት እና። እውነት ለመናገር የሉም። እነዛ እነዛ ነገሮች ማለት ሳይሆን በቃ ለምን ሁሌ እየዬ ለምን እያለቀስኩ መጣለሁ ብዬ ነው ማለት ነው የመጣሁት ውዶችዬ። እንግዲህ እንደሚታወቀው ሰሞኑ የተፈጠሩ ነገሮች እንዳሉ ናቸው። እንዳውም እየባሰ ሌላ ዛቻ፣ ስድብ፣ ማስፈራሪያ ምናምን እየመጡ ስለሆነ ትዕግስቱ ስጠን ፈጣሪ ሆይ ብለን እንግዲህ ወደ ፈጣሪ እየጸለይን ለፈጣሪ አሳልፈን ሰጥተን ያው የህጉ ጉዳይም ጎን ለጎን እያስኬድን አለን ማለት ነው እስካሁን ውዶችዬ። እናላችሁ እውነት ለመናገር ብዙዎቻችሁ ደስ የምትሉ አስተያየት ሰጪዎች ወይም ኮመንት ላይ አይዞሽ በርቺ የምትሉ አላችሁ። ጥቂቶች ደግሞ ጥቂቶች ያው ከብዙ ጥቂት ደግሞ መጥፎ አይኖርም ማለት አይቻልም። እና ጥቂቶቻችሁ የምትሳደቡ እንዲሁም ለሱ የወገናችሁ ሰዎች አላችሁ። በእርግጥ አልፈርድባችሁም። ምክንያቱም እሱ ተለሳልሶ እና ምንድነው የሚባለው ይሄ ምላሱን በቅቤ ለውሶ መጥቶ ሰከሳችሁ ሲሰከሳችሁ አመናችሁትና እኔ ላይ እንቧ ከረዮ ማለት ጀመራችሁ ማለት ነው። እውነት ለመናገር ሚዲያ ላይ እንደሚያወራው ሰው አይደለም። እዚጋ መጥቶ ሚዲያ ላይ ይቅለሰለሳል። እኔ ጋር ሲመጣ ደግሞ ሌላ ነገር ነው። ካሜራ ሲኖር መጥፎ ነገር አይወጣውም ካፉ። ይቅርታ ጠያቂ ነው፣ ጥሩ ሰው ነው፣ በዳይ አይደለም ምናምን ምናምን ነገር እና እኔ ክፉ እንድባል እሱ ጥሩ ሰው እንዲባል እያደረገ ነው ያለው ማለት ነውና ስለዚህ ተረዱኝ። እናንተም እኔ ዋስኜ አይ፣ ከዚህ ልጅ ጋር መቀጠል አልፈልግም፣ ከአሁን በኋላ ከሱ ጋር መሆን አልፈልግም፣ ይቅርታ አላደርግለትም ስል እኔ በውስጥ የሚደረጉብኝ የሚደርስብኝ ብዙ በደል ስላለ ነው ማለት ነውና አብዛኛው ጊዜ እንደዚህ ችለው ችለው ነው እህቶቻችንና፣ አንዴ ያሲዳን ዴም የሚወጉት የሚገደሉት፣ ከፎቅ የሚወረወሩት ምናምን ወዘ ተረፈ እንደዚህ እየተባሉ ማህበረሰቡ ጫና ስለሚፈጥርባቸው ነው። ባይነኝ እንደኔ ማለት ነው በእኔ እንደደረሰው ከሆነ ማለት ነውና እኔ እግዚአብሔር ይመስገን እዛ የሚያደርስ ነገር አለ ብዬ አላስብም። ካሁን በኋላ እግዚአብሔር ነው የሚጠብቀን፣ ግን እስካሁን እዛ የሚያደርስ ነገር የለም። ግን ይሄ ማስፈራራቱ ይቅርታ ካላደረግሽልኝ እንደዚህ ነው እንደዚህ ነው እንደዚህ ነው የሚባሉ ነገሮች አሉ። ግን በማስፈራራት ዛቻ፣ በማምጣት የተለያዩ ሰዎች በመላክ ፍቅር አይታደስም እና አንዴ የወደደ ልቤን ስለሰበረው ከአሁን በኋላ ወደሱ አልመለስም ብዬ እንትን ያልኩበት ምክንያትም ይሄ ነው ማለት ነውና፣ ስለዚህ አንዳንዶቻችሁ ተረዱኝ ለማለት እወዳለሁ። እና ሌሎቻችሁ ደግሞ በጣም አመሰግናለሁ። ከጎን የሆናችሁ አይዞሽ፣ በርቺ፣ አንቺ ጎበዝ ነሽ ምናምን የምትሉኝ በጣም በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ለምትደውሉም ቴክስት ለምትልኩም ሁላችሁም በጣም አመሰግናለሁ ማለት ነው። ወዶችዬ ዛሬ ደግሞ አዲስ ነገር አለ ማለት ነው። አዲስ ነገር በጣም ደስ የሚል አዲስ ነገር አለ ማለት ነው። እሱን ነገር ላሳውቃችሁ ነው የመጣሁት። ያው እንደሚታወቀው ሰሞኑ ቤተሰቡ ሁሉም የሱን ቤተሰቡ የኔም ቤተሰቡ። ማንም ከኔ ከጎኔ ሊቆም ፍቃደኛ እንዳልሆነ ነግሬያችሁ ነበር አይደለ? ይህንን የተመለከተ አንድ ሰው ደግሞ ከዛ በፊት በጣም የምንቀራረብ በ በቃ እንዴ ልበላችሁ መቀራረብ፣ ይሄ ዝም ብሎ መቀራረብ ሳይሆን በጣም በጣም ነበረ የምንቀራረበው። ምንም ነገር አንደባበቅም፣ ሁለታችንም እጅግ በጣም እንዋደድ ነበረ እና እሱ ደግሞ ሚዲያ ላይም ስላየ እንዲሁም ደግሞ አንዳንዴም አንድ ስለምንገናኝ ስለምንደዋወልም ያለሁበት ሁኔታ ስለሚያውቅ ለምን አጠገብሽ አልሆንም አብሬሽ ማለት በምትፈልግኝ ሰዓት አለው። ስለዚህ ከአሁን በኋላ አብሬሽ መሆን እፈልጋለሁ፣ ካጠገብሽ ሰው ስላላየ ነው እንደዚህ የሆነ ያለው ብሎ ስላለኝ እኔም ፍቃደኛ ሆኜ በጣም ደስ ብሎኛል። ለምን እንደሆነ ባላቅም ላግኝሽ ሲለኝ በጣም ነው ደስ ያለኝ። ስለዚህ እሱን አገኘዋለሁ ማለት ነው። ከእሱ ጋር ሆኜ እንግዲህ ነገሮችን ለመጋፈጥ ወይም ደግሞ ነገሮችን ለማስተካከል የሚሆን ብቻ ወዘ ተረፈ ሰው ያስፈልገኛል። በቃ እንዳልኳችሁ ነው። አሁን ላይ ወንድም፣ እህት፣ አባት፣ አክስት፣ አጎት ምናምን የለም። ታረቂ፣ ታረቂ፣ ታረቂ የሚል ብቻ ነው ያለው እና እኔ ደግሞ እንደዚህ ከሚሆን ሰውና ነገ ህይወቴን አደጋ ላይ ከሚጥል ሰው ጋር ታርቄ ህይወቴን መቀጠል ስለማልፈልግ ከዚህ ልጅ ጋር ሆኜ ደግሞ ከዚህ ልጅ ጋር ሆኜ ስላችሁ ሌላ ነገር እንዳታስቡ፣ እኔ ሌላ ነገር አስቤ ምናምን ሳይሆን በቃ በሀሳብም በሁሉም ነገር የሚያግዘኝ ሰው ስለምፈልግ እሱ ደግሞ እንደነገርኳችሁ በጣም ቤስት ጓደኛዬ ስለሆነ እሱን ማግኘት እፈልጋለሁ። ላግኒሽም ሲለኝ እጅግ በጣም ደስ ያለኝ ለዛ ነው ማለት ነው ወዶች። ስለዚህ እሱ ሲመጣ ያለው ነገር ደግሞ ማሳያችሁ ይሆናል። እንግዲህ ከዛ በፊትም ያሳለፍናቸው ጥሩ ጊዜያቶች ስለነበሩ ስለነሱ ምናምን እናወጋቸዋለን ማለት ነው እስከሚመጣ ድረስ እስኪ እንዳውልላት ቆየብኝ። እኔ ደግሞ በጣም ቸኩያለሁ፣ ባባዬን ጥዬ ስለመጣሁ። ሰዓቱም እየመሸ ነው፣ 12 ሰዓት ሊሆን ነው። እሱም ቀረ ብዙ ጊዜ። ሴት ናት ወደ ኋላ የምትለው ወንድ አይደለም። ምን ሆኖ ነው? ኧረ ልቤ እየመታ ነው። ወይ ወይ ወይ እንዴት ነህ? ወይ ወይ፣ ቆየሁብሽ እንዴ? ደህና ነኝ። ኧረ በጣም ቆየህ ምንድን ነው? እሺ እመጣለሁ። እሺ ቶሎ በል። እሺ እንግዲህ እየመጣሁኝ ነው ብሏል። ሲመጣ እንካሰዋለን። እስከዚህ ላይ ደቂቃ ማስቆየቱ እራሱ ተገቢ አይደለም። ገና በአንድ ቀን ቀጠሮ የሁሉ ታረፍዳለህ። ይመጣል እንዳደራ ሰው፣ ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል፣ ቢቆይ እንጂ መች ቀራ። ይቀመጣል እንዳደራ ሰው፣ ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቆይ እንጂ መቼ ቀራ። ለራስ ከቆረሱ ከእርቷ አያሳንሱ ቢሆንም ተረቱ ልማዳዊ ቅርሱ ሰው የመሆን ነገር

ዛሬ እንደው በጣም ደስ ብሎኛል። እኔ በጉጉት እየጠበኩሽ ነበር፣ በተደጋጋሚ ብዙ ጊዜ ጠይቄሻለሁ፣ ያው ስልኬን ያው ሳታነሺልኝ ሲቀር ዛሬ እንደው በዚህ አይነት አጋጣሚ ስጠሪኝ በጣም ደስ ያለኝ እኮ እኔም እኮ እስኪ ምንድነው ብዬሽ ነው የመጣሁትና፣ እኔም ደስ ብሎኛል ስላገኘሁ እውነት ለመናገር ምክንያቱም አሁን ላይ ያው ሰው እፈልግ ስለነበረ ለዛ ነው ብዬሽ ፈቃደኛ ፈቃደኛ ሆኜ የመጣሁት። መቼም እኮ ነግሬሻለሁ ያለ እጅ እንደማይሆንሽ ታስታውሻለሽ። ግን ይዛና ነበር እንደ ነበር ያሳለፍሽ። አንዳንዴ ምርጫችንን የተሳሳተ ቦታ እድላችን ይጥለናል። አላበጎ ነው ብሎ መቀበል ነው። እግዚአብሔር ይመስገን፣ ምንም ማለት አይደለም። እና አንቺ ደህና ነሽ? ወድሽ ረጅም ናነሽለሽ እን ተቀየርክብኝ። ከብዙ ጊዜ በኋላ ስላገኘሁት ሆነ እንትን አልክ ወር ሞላ ምናምን አልክ እንዴት ነው ነገሩ? በህፃነት ሽሮ አይ እኔ ከአንቺ ውጭ የጠበቅኩሽ ነበር ነገር እኔ እየጠበኩሽ ነበር፣ ባይዘይ በተስፋ እኔ ያለ ልጅ ወለድኩ። የልጅ እናት ሆኑ እንዴ? እንማ ግን እንደማይሆንሽ ግን አበክሬ ነገረች ነበር። እሱማ በጣም የምር። አንተ ብቻ እኮ አይደለም፣ ግን አንዳንዴ እኛ ሴቶች ከወደድን ወደድን ነው በቃ። እንዴ ልባችን ከሄደ ሄደ ነው። የሚገርምቅና የአንተ ብቻ ሳይሆን ብዙ ሰው ተይ ተይ ተረጋጊ ብሎኝ ነበርና እኔ በጣም ቸኮሉ ግን ለበጎ ነው። እኔ አልጸጸትም። ጥሩ ጊዜ ነበረን። አሁን ላይ እንደዚህ ስለሆነ አልጸጸትም። አሁን በሚሆኑ ነገሮች ግን ትንሽ ልብ ቢሰበርም እስኪ ፈጣሪያ እና እንደዛ ነው እና የተሰበረው ልብሽ ላቃ ነው አንተዘውተው አታሽኮርመመኛ ነገር ያው ሁሉም ወንዶች ያው ናችሁ ብዬ አልልህም። ግን አሁን ላይ በዚህ ቅስፋት እንደዚህ አይነት ነገር እንትን ማለት አልፈልግም፣ ግን ከጎን የሆነ ነገሮችን እንትን እንድንል እፈልጋለሁ። ችግር የለውም፣ በደስታ ቀብልሻለሁ እንጂ ቻይ ስለሆንኩኝ ሰው ያስፈልገኛል። ለዛ ነው ለአግኝሽም ስትለኝ ፈቃደኛው የሆኜ የመጣሁት እንጂ ሌላ ነገር መጀመር አልፈልግም። እውነት ለመናገር አንተም ልብህ እንትን እንድል አልፈልግም እና ጊዜ ፈታዋል። ቀስ በቀስ ነው። ግን ይሄ ማለት ሳላገባ ቀራለው ማለት አይደለም። ግን ደሞ አንተ ያላገባች ልጃገረድ የሆነች በጣም ቆንጆ እንዳንተ ጸባይ በቃ የሆነች ሴት ናት። እንትን እኮ ልክ አሁን በዘረዘርሽ ሊስት መስራት ነው ያለው። ጥሩ ተው ተው። እንደዚያ በሆንክ ከባሌ ጋር አልጣላው ነበር። እንጃ ብቻ ግን አሁን እኮ አብረን ብንሆን ደስ ይለኛል። አንተ እየቀለድክ ነው? አረ አረ ለሌሎም እንዴ? እንዴ ነው ምን ቀልዳት? የምራት ቀልድ፣ እኔ ለዛ ሳይሆን እውነት እንዳልኩ ከአሁን ያለውበት እንትም ገብቷል። ሴት ሆነ ብቻ ነገሮችን መጋፈጥ አችልም። ስለዚህ በጣም ውድህ ማከብርህ፣ ጓደኛዬ፣ ሚስጥራኛዬም ስለነበርክ ለዛ ነው። እንጂ እውነት ሌላ ነገር አንተም እየቀለድክ ነው። አረ ቀልድ አይደለም እንዴ የዛ እንዴ ታውቂያለሽ እኮ። መጀመሪያም ስለ ልጅ ያለውን ካራክተር አበክሬ ነገርሽ ነበር። ነበር ያው አይሆንም ብለሽ እዚህ ውስጥ ገባሽብኝ፣ ምንም ማድረግ ያው አልቻልኩም። ለጊዜው እናስብበታለን፣ ስብበታል። እሱ ችግር የለው፣ ግን ስላገኘው የምር ከልቤ ደስ ብሎኛል። እኔም በጣም ደስ ብሎኛል። ስለዚህ አሁን ያው የልጅ እናት ነው፣ ወደ መጣሁበት ልሄድ እኔም። እንገናኛለን፣ ሻይ ቡና ምናምን እያለን ደግሞ እናወራለን። አትጥፋ። አመሰግናለሁ፣ በጣም ነው ማመሰግናለሁ